የጨለማው እስረኛ። ደራሲ ጆ ክሪውስ፣ ተርጓሚ ሳሙኤል እንግዳ። ጊዜው ማለዳ ነበር። ቦታው የጲላጦስ የችሎት አዳራሽ ነው። ሰዓቱ የወትሮ ስራ የሚጀመርበት ባይሆንም ወታደሮች ግን ትናንት ማታ በጌቴ ሴማኒ የተያዘ እና በአይሁድ ሸንጎ ጥፋተኛ ተብሎ የተፈረደበት አንድ ወንጀለኛ ይዘው መጥተዋል። በእርግጥ ሸንጎ ወንጀለኛውን ጥፋተኛ ብሎ የሞት ፍርድ ፈርዶበታል። ቢሆንም ያለ ጲላጦስ ይሁንታና ስምምነት ፍርዱን ተፈጻሚ ማድረግ አይቻልም። ጲላጦስ ከብዙ ጥበቃ በኋላ በጠዋት ከቅልፉ በመቀስቀሱ ንዴትና ብስጭት እየታየበት እየተነጫነጨ ብቅ አለና፣ ምንድን ነው የተፈጠረው? ምን ሆናችሁ ነው? በዚህ ውድቀት የመጣችሁት? በማለት ቁጣ የተቀላቀለበት ጥያቄ ሰነዘረ ቀሳውስቱ በታላቅ ክብር እጅ የነሱ ክብርኖቶ የምንጠይቀዎት ያመጣነውን ወንጀለኛ ጥፋተኝነት አጽድቀው የሞት ፍርዳችንን እንዲያጽኑልን ብቻ ነው ከዚያ ውጪ የምናስቸግረው አንድም ነገር የለም አሉ እየተርበተበቱ ጲላጦስ የእስረኛውን ፊት እንደተመለከተ አንዳች የሚያፍን ስሜት ልቡ አካባቢ የተሰማው እኔ አይሁድ አይደለሁም ለምንድን ነው እንዲህ አይነት ነገር ውስጥ እጅን የማስገባው? የሚል ሀሳብ በአእምሮ ውል እያለው ከእውነትና ከኢየሱስ ጎን የመቆም መሻት አደረበት። እስረኛውን ገና እንደተመለከተው ንጹሕ መሆኑን አውቋል። በንጹሕ ሰው ላይ መፍረድ ደግሞ ትክክል አይደለም። በሰዓቱ በመቶዎች የሚቆጠሩ ሰዎች ችሎቱ ሞልተው የሚሆነውን በጉጉት በመጠባበቅ ላይ ነበሩ። ጲላጦስም የሚያልጎመጉመው ሕዝብ ጸጥ እንዲል እጆቹን ከፍ አድርጎ ምልክት እያሳየ ድምፁን ጎላ አድርጎ መናገር ጀመረ። ይህን ሰው ወንጀለኛ ነው ብላችሁ የሞት ፍርድ እፈርድበት ዘንድ አመጣችሁት፣ እኔ ግን አንዳች በደል አላገኘሁበትምና ገርፍ የለቀዋለሁ ሲል ተናገረ። ይህ ምን የሚሉት ፍርድ ነው? ወንጀለኛውን የሚያስቀጣ ጥፋት አላገኘበትም፣ ግን ደግሞ ሕዝቡን ለማስደሰት ሲል ብቻ በግርፋት ቀጦ ይለቀዋል። እለቀዋለሁ የሚለው ቃል ከአንደበቱ ገና ከመውጣቱ የሃይማኖት መሪዎቹ ሰይጣን እንደተጠናወተው ሰው በልህና በቁጣ እየተንቀጠቀጡ በጭፋሽ አይሆንም፣ አይደረግም በማለት ችሎቱን በጭበት አናወጡት። በውስጣቸው ለረጅም ጊዜ የደከሙበትና ሊሰምር ጫፍ የደረሰው ኢየሱስን ለፍርድ የማቅረብ ህልማቸው ሊጨነግፍ እንደሆነ ሹክ እያላቸው ሳይሆን አይቀርም። እነሱም ተከትሎ ህዝቡም ስቀለው ስቀለው፣ ወንጀለኛ ነው፣ ሞት ይገባዋል እያለ መጮህ ጀመረ። ጲላጦስም ለምን ምንድን ነው በደሉ ሲል ጥያቄ አቀረበ። እነሱም ቀጠሉ። ይህ ሰው እግሩ በረገጠባቸው ቦታዎች ሁሉ ከገሊላ እስከ ይሁዳ ህዝቡን በመንግሥት ላይ አነሳስቷል የቄሳርን መንግስት በአመፅ ገልብጦ ንጉሥ የመሆን እቅድ አለው በማለት ክሳቸውን አሰሙ። ጲላጦስ ገሊላ የሚለውን ስም ሲሰማ ወዲያው ከዚህ አስቸጋሪ ሁኔታ ውስጥ የሚያመልጥበት አንዳች ዘዴ ብልጭ አለለትና ከገሊላ ከሆነማ ጉዳዩ የሄሮድስን እንጂ እኔን አይመለከትም አለ። ግን ምን ያህሎቻችን እንደ ጲላጦስ እንሆናለን? እውነትን የሚጨፈልቅ ውሳኔ ላለመወሰን ስንቶቻችን ከራሳችን ጋር እንሟገታለን። በመጨረሻም ቀላል የነበረ ባይሆንም ጲላጦስ ወንጀለኛውን ወደ ሄሮድስ እንዲወስዱት ትእዛዝ አስተላለፈ። ምስኪኑ ጲላጦስ እውነትን ከመጋፈጥና ፍርድ ከመስጠት የተገላገለ መስሎታል። ብዙም ሳይቆይ ተከሳሹን መልሰው አመጡትና ዳግመኛ ፊቱ ቆመ። ሄሮድስ ፍርድ አልሰጠም። በኢየሱስ ላይ ሙሉ ለሙሉ ፊቱን አዞረበት እንጂ እውነቱን ለማወቅም ቅንጣት ፍላጎት አላሳየም። ይህ ጲላጦስን አስገርሞት ኢየሱስን በጥንቃቄ እያስተዋለ፣ ቆይ ግን ምንድን ነው ያጠፋኸው? ለምንድን ነው እንዲህ የጠመዱህ? በማለት ጥያቄ ያቀረበለት ተከሳሹ ግን ዝም ከማለት ውጪ ቃል አልተናፈሰም። ለምንድን አትመልስልኝ? ላፍታ ቁጣው ነደደና ልፈርድብህም ሆነ ነፃ ልለቅ ስልጣን እንዳለኝ አታውቅምን ሲላፈጠጠበት ነገር ግን ድምፁ ምንም አይነት ኃይልም ሆነ ሞገስ አልነበረውም። ኢየሱስም በፍጹም ሐዘኔታና ርኅራይ እየተመለከተው ከላይ ካልተፈቀደልህ በስተቀር በእኔ ላይ አንዳች ሥልጣን የለህም፣ ይህ ሁሉ የሚሆነው ቃሉ ይፈጸም ዘንድ ነው ሲል መለሰለት። ጲላጦስም ስለዚህ አንተ ንጉሥ ነህ ማለት ነው በማለት ጠየቀው። ክርስቶስም እርሱም አንተ አልክ እኔ የተወለድኩትም ወደዚህ ዓለም የመጣሁትም ስለ እውነት ስል ነው ሲል መለሰ። በወቅቱ በመላው ኢየሩሳሌም በፈላስፎችና በምሁራን መካከል ዋነኛ የጭቅጭቅና የክርክር ርዕሰ ጉዳይ የእውነትና እውነት ምንድን ነው የሚለው አጀንዳ ነበር። ይህን የጲላጦስ ተጨማሪ መልስ ሳይጠብቅ ይህን ሁኔታ እንዴት እንደሚፈታው እያሰላሰለ ወደ ህዝቡ ወጣ። በድንገት በአእምሮ አንድ ሀሳብ ተከሰተ። ወቅቱ የፋሲካ ሰሞን እንደመሆኑ መጠን በየዓመቱ አንድ እስረኛ በነፃ የመፍታት ልማድ እንዳለና በግዛቱ ሁሉ በርባን የተባለው በጭካኔው ወደር የሌለው እስረኛ በምድር ቤቱ የጨለማ እስር ቤት ውስጥ ተዘግቶበት እንደሚገኝ ትዝ አለው። ይህ እስረኛ ከግዛት ግዛት እየተዘዋወረ በመንግስት ላይ ሁከትን የሚፈጥርና ህዝብን የሚዘርፍ እንዲሁም የሮማ ወታደሮችን ባገኘበት ሁሉ የሚገድል የለየለት ጨካኝ ሰው ነበር። በመጨረሻም የሮማ ወታደሮች በብርቱ ጥረትና ትግል በቁጥጥር ስር አውለውት ወደ ችሎት በማቅረብ የሞት ፍርድ እንዲፈረድበት አደረጉ። እናም ዛሬ ስለሚሰቀል መስቀሉ ተሰርቶ ተጠናቋል። ከጥቂት ሰዓታት በኋላም ወደ ቀራኒዎ ተወስዶ ይሰቀላል። ጲላጦስ እስረኛ መፍታት እስካለብኝ ድረስ ለህዝቡ ምርጫ አቀርብለታለሁ። እኔ ውሳኔ መስጠት ሳይጠበቅብኝ ህዝቡ ራሱ ከበርባንና ከኢየሱስ እንዲፈታ የሚፈልገውን እንዲመርጥ አደርጋለሁ። በእርግጠኝነት ኢየሱስን እንደሚመርጡ ጥርጥር የለውም ሲል አሰበ። የምድር ቤቶቹ ደረጃዎች በፍጥነት በመውረድ በርባን ወደሚገኝበት የጨለማ እስር ቤት አመራን። ወደ ጠንካራው የብረት በር ተጠግተንም መጠነኛ ብርሃን በምታስገባዋ የምግብ ማቀቢያ ጠባብ የብረት መስኮት አጮልቀን ተመለከትን። በእርግጥ ብዙ ማየት አልቻልንም። ነገር ግን በጭንቀት ተውጦ ቁና ቁና የሚተነፍስ ሰው ወደ ጨለማማው የክፍሉ ጥጋት ለመሸሸግ ሲያፈገፍግ ተሰምቶናል። ሕዝቡ ማንን እንደሚመርጥ ለማወቅ በጣም ጓጉተናል። ማንን ይመርጡ ይሆን? ወታደሮች በከባድ እግር ኮቴዎቻቸው የምድር ቤቱ መተላለፊያ እየደቁ ወደ በርባን እስር ቤት ደጃፍ ደረሱ። የመቶ አለቃው ትልቁን ቁልፍ አውጥቶ በሩን ከፈተና በዝግታ ወደ ውስጥ ገባ። በርባን አሁኑን ወደዚህ ና፣ ተከተለኝ። ጲላጦስ በችሎቱ ሊያገኝ ይፈልጋል አለው። በተቃራኒው በከንቱ አፍግፍጎ ወደ ግድግዳው ለመሸሸግ ጥረት ከሚያደርግ ሰው የእግር ኮቴ በስተቀር የተሰማምላቸው የለም። በርባን ፍጹም ግራ ተጋባ። ጲላጦስ ዳግመኛ በችሎቱ አዳራሽ ስለምን ይፈልገኛል? አንድ ጊዜ ቀርቤ ተሰቅዬ እንድገደል ተፈርዶብኛል ሲል አሰበ። ይህን በአእምሮ እያመላለሰ በማመንታት በዝግታ ወደ መቶ አለቃው ቀረብ አለ። መቶ አለቃውም የተፈለገበትን ምክንያት ማብራራት ጀመረ። ወቅቱ ፋሲጋ በመሆኑ ጲላጦስ አንድ እስረኛ በምሕረት የመልቀቅ ልማድ አለው። ዛሬ ጠዋት አንድ እስረኛ መጥቷልና ጲላጦስ ከአንተና ከሱ የሚፈታውን ሕዝቡ እንዲመርጥ ለማድረግ ወስኗል በማለት አጭር ገለጻ አደረገ። ድንገተኛ የተስፋ ጭላንጭል በጨለማ በተዋጠው የበርባን ልብ ውስጥ ተለኮሰ። ነፃ መሆን የምችልበት ሐምሳ ፐርሰንት እድል ሊኖር ይችላል። ማን ያውቃል ሲል ያሰበና በሁለቱ ወታደሮች መካከል በመቆም ለመሄድ መዘጋጀቱን አሳየ። መቶ አለቃውም ወደፊት ቀጥል በማለት ጮሆ ትእዛዝ አስተላለፈ። በፍጥነት ወደ ላይኛው የችሎት አዳራሽ አመራር። ሁላችንም በርባን ኢየሱስ የተባሉን እስረኛ ሲመለከት ምን እንደሚሰማው ለማየት ጉጉት አድሮብናል። በርባን በተስፋ የተሞላ ገጽታ ተላብሶ ወደ አዳራሹ ዘለቀ። ነገር ግን ተስፋው ብዙም አልቆየም። አይኖቹ ልክ ኢየሱስ ላይ እንዳረፉ ያ ሁሉ ተስፋው እንደ ጉም በኖ ተሰወረ። ምናልባትም ኃጢአት የሌለበትን ፊት ሲመለከት በሕይወቱ የመጀመሪያው ሊሆን ይችላል። ኢየሱስ ግን ሁለመናው ግርማ፣ ፍቅር፣ ርኅራኄ፣ ደግነትና ይቅርታ እየተነበበበት ተረጋግቶ ቆመዋል። በፊታችን ፍጹም ተቃርኖ የተሞሉና ለማነጻጸር እጅግ አስቸጋሪ የሆኑ ሁለት ሰዎች ቆመዋል። በአንደኛው ጎን ኢየሱስ፣ በሌላኛው ደግሞ በርባን። በኢየሱስ ገጽ ላይ የሚለበበው ፍጹም እርጋታና ማይነወጥ ሰላም በበርባን ፊት መስመሮች ላይ ጎልተው ከተጻፉት የኃጢአት ምስክሮች ጋር ሲነጻጸር ልዩነቱ ከቃላት በላይ ነበር። አይኖቹ በመሪር ጥላቻ ተሞልተዋል። በጠባሳ የተሞላ ፊቱ እድሜው ሙሉ በወንጀል በጭካኔ በጥልቅ ጥላቻና በበቀል እንዳሳለፈ ያሳብቃል። ሁለቱን ቆመው ፊት ለፊት የተመለከተ ማንኛውም በችሎቱ ያለ ሰው ያለአንዳች ማቅማማት ኢየሱስን እንደሚመርጥ ቅንጣት ጥርጥር አላደረብንም። ጲላጦስ ድምፅ ጎል አድርጎ ማንን እንድለቅላችሁ ትፈልጋላችሁ? በማለት ለሕዝቡ ጥያቄ አቀረበ። ላፍታ ጸጥታ ሰፈነና ከጥቂት ሰከንዶች በኋላ በርባንን በርባንን በርባንን ፍታልን የሚል ድምፅ ከሕዝቡ በኩል እንደ ማዕበል አስተጋባ። ጲላጦስ መብረቅ እንደመታው ሰው ድርቅ ብሎ ቀረ። በርባን ጆሮቹን ባለማመን እየተደነባበረ እኔ ነፃ ሊሆን ሕዝቡን መርጦ ሲል ለራሱ ጥያቄ አግርቦ አኩተመተመ። ድንጋጤው መለስ ያላለለት ጲላጦስ ሕዝቡን መልሶ መሲህ የተባለው ኢየሱስን ምን ላድርገው ሲል ዳግመኛ ጥያቄ አቀረበ። ህዝቡን በአንድነት ስቀለው ስቀለው! ሲል ድምፁን አሰማ። ውዶች ወንድሞችና እህቶቼ፣ ይህ ታሪክ ከእኛ ጋር ምን ያገናኘዋል ካልን እላችኋለሁ፣ ሁላችንም ዛሬ በጲላጦስ ችሎት ፊት ቆመናል። ዛሬም ከሁለቱ ማን ነፃ ይውጣ የሚል ጥያቄ እየቀረበልን ነው። ማን እንዲፈታ ትፈልጋላችሁ? በርባን ለሐሰት የቆመና እውነትን የሚጻረር ነው። በጲላጦስ የፍርድ ችሎት የቆሙት እውነትና ሐሰት ናቸው የተፋጠጡት የማይለወጥ የፈጣሪ ቃልና የማይጸናው የሰው ልጅ አስተምህሮ ናቸው። በወቅቱ የተሰበሰበው ሕዝብ ውሳኔ የሰጠው ከሁለቱ አንዱን ወግኖ ነው። እኛም ዛሬ ተመሳሳይ የፍርድ ውሳኔ እንድናሳልፍ እየተጠበቅን መሆኑን መዘንጋት የለብንም።